ሰላም ጤና ይስጥልን፣ የተወደዳችሁ የኤችጄን ቤተሰቦች የአክብሮ ሰላምታችን ብያላችሁበት ይድረስ። እነሆ የዕለቱን መረጃዎች ይዘንላችሁ መጥተናል። በቅድሚያም ርዕሰ ጉዳዮቹን እናስቀድም። እስራኤል በኢራን ላይ ጥቃት መፈጸም ስትጀምር የሩሲያ ባለሥልጣናት በመካከለኛው ምሥራቅ ያለውን ወቅታዊ ሁኔታ አሳሳቢና አደገኛ ሲሉ ነበር የገለጹት። አሁንም ቢሆን የሩሲያ ሚዲያዎች የሁለቱን አገራት ግጭት ለሞስኮ ያለውን አዎንታዊ ውጤት አጽንኦት ሰጥተው በመናገር ላይ ናቸው። አምባሳደር ብናልፍ አንዱአለም ከፕሬዚዳንት ዶናልድ ትራምፕ ጋር በነጩ ቤተ መንግሥት ተገናኝተዋል። እስራኤል በኢራን ላይ እያካሄደች ባለው ጥቃት ውስጥ አሜሪካ ስለምትሳተፍበት ሁኔታ ለመወያየት ዶናልድ ትራምፕ በዋይት ሐውስ ውስጥ አስቸኳይ ስብሰባ ከከፍተኛ ባለሥልጣኖቻቸው ጋር አድርጓል። በየዕለቱ ትኩስ ትክክለኛና ወቅታዊ መረጃዎችን የሚያገኙበት የተመረጡ አስተማሪ ታሪኮችና ክስተቶችን ወደ እናንተ የሚያደርሰው ኤችጄን ዕለታዊ የመረጃ መርሃ ግብራችን እንሆ ተጀምሯል። በቆይታችን ቀደም ብለን የጠቃቀስናቸውን መረጃዎች ጨምሮ አዳዲስ መረጃዎችን አክለን ወደ እናንተ እናደርሳለን። እንደተለመደው መረጃዎቻችን ለብዙዎች እንዲደርሱ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን። እስራኤል በኢራን ላይ እያካሄደችው ባለው ጥቃት ውስጥ አሜሪካ ስለምትሳተፍበት ሁኔታ ለመወያየት ዶናልድ ትራምፕ በዋይት ሐውስ ውስጥ አስቸኳይ ስብሰባ ከከፍተኛ ባለስልጣኖቻቸው ጋር አድርጓል። አንድ ሰዓት ከ20 ደቂቃ በቆየው ስብሰባ ላይ ዋነኛ አጀንዳ የነበረው እስራኤል በኢራን የኒውክለር ማዕከላት ላይ እየፈጸመችው ባለው ጥቃት ውስጥ አሜሪካ መሳተፍ እንዳለባት ለመወሰን መሆኑን በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ኒውስ ዘግቧል። ነገር ግን ምሽት ላይ በተካሄደና የትራምፕ የቅርብ አማካሪዎች በተሳተፉበት በዚህ አስቸኳይ ስብሰባ ላይ አሜሪካ በጥቃት ውስጥ ስለሚኖራት ተሳትፎ ሙሉ ስምምነት ላይ አለመደረሱ ተዘግበዋል። ፕሬዚዳንት ትራምፕ ለቀናት ኢራን ወደ ኒውክለር ድርድሩ እንድትመለስ በተደጋጋሚ ሲወተውቱ ከቆዩ በኋላ ነው እስራኤል በኢራን ላይ በከፈተችው ጦርነት ውስጥ አገራቸው በቀጥታ መሳተፍ ሊኖርባት ይችል እንደሆነ ማጤን የጀመሩት። ማክሰኞ ማታ በተካሄደው የአሜሪካ መንግሥት የብሔራዊ ደህንነት ምክር ቤት አስቸኳይ ስብሰባ ላይ ትራምፕና አማካሪዎቻቸው የኢራንን የኒውክለር ማዕከላትን ለማጥቃት በሚቻልበት ሁኔታ ላይ ሪፖርት አቅርበዋል። በዚህም ዋነኛ ኢላማ ሊሆን የሚችለው ከተራራ ስር ከመሬት በታች የሚገኝ የሚገኘው ፎርዶ የተባለው የዩራኒየም ማበልጸጊያ መሆኑ ተነግሯል። ይህንን ከመሬት በታች የሚገኝ ማዕከልን ለማውደም የሚያስችል ቦምብ ያላት አሜሪካ ብቻ ናት። ሲቤስ ኒውስ እንደዘገበው የፕሬዚዳንቱ አማካሪዎች አሜሪካን በጦርነት ውስጥ በሚኖራት ተሳትፎ ዙሪያ ከስምምነት ላይ መድረስ አልቻሉም። የአሜሪካና የእስራኤል መገናኛ ብዙሃን ከአስቸኳይ ስብሰባው በኋላ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ጋር በስልክ መነጋገራቸውን የዘገቡ ሲሆን ነገር ግን በምን ጉዳይ ላይ እንደተወያዩ አልታወቀም። ባለፉት ሶስት ቀናት የአሜሪካ የጦር ጄቶች እና ቦምብ ጣይ አውሮፕላኖች ነዳጅ የሚሞሉ ቢያንስ 30 ነዳጅ ጫኝ ወታደራዊ አውሮፕላኖች ወደ አውሮፓ እንዲጓዙ ተደርገዋል። ከአስቸኳይ ስብሰባው በፊት ዶናልድ ትራምፕ በተከታታይ በማህበራዊ ሚዲያ ገጻቸው ላይ ኢራን ያለምንም ቅድመ ሁኔታ እጇን እንድትሰጥ መልእክት ሲያስተላልፉም ነበር። ለዚህም ምላሽ የኢራኑ ጠቅላይ ሚኒስትር አያቶላ አሊ ሀሚኒ በማህበራዊ ሚዲያቸው ላይ በተከታታይ በሰጡት ምላሽ ሀገራቸው ከጽዮናውያን ጋር ፈጽሞ እንደማ አይስማሙ ገልጸዋል። የኢራንና የእስራኤል ግጭት ስድስተኛ ቀኑን ሲያስቆጥር ኢራን በእስራኤል ላይ ተጨማሪ ሚሳይሎችን በማስወንጨፍ ምላሽ ስትሰጥ፣ እስራኤል ደግሞ ተጨማሪ ጥቃቶችን በኢራን ላይ አድርሳለች። ዛሬ ማለዳ አካባቢው በቴሔራንና በአካባቢው ከባድ ፍንዳታም ተሰምቷል። የእስራኤል አየር ኃይል ቁልፍ የሆነውን የሚሳይል ማምረቻ ቦታና ከአብዮታዊ ጥበቃ ጓድ ጋር ግንኙነት ያለው አካዳሚ ላይ ድብደባ ፈጽሟል። ከሰዓታት በፊት የእስራኤል ጦር በቴህራን ወታደራዊ ሕንፃዎችና የመኖሪያ ሰፈሮችን በሚገኙበት አካባቢ ነዋሪዎች ለቀው እንዲወጡም ትእዛዝ ሰጥቷል። ትላንት ሌሊት ኢራን ሃይፐርሶኒክ ሚሳይል ተጠቅም ያለው ስትል ከገለጸች በኋላ ሌሊቱን በእስራኤል የአየር ጥቃት ማንቂያ ደውሎች የተሰሙ ቢሆንም በሰው ሕይወት ላይ የደረሰ ጉዳት የለም። የኢራን ጥቃት መጠንም ቀንሷል። ይህም የእስራኤል የአየር ጥቃት በኢራን ጦር ላይ የሚያሳድረው ተጽዕኖ አመላካች ነው እየተባለ ነው። የእስራኤል መከላከያ ኃይል ትላንት ሌሊት በኢራን ዩራኒየም ማብላያ እና የመሳሪያ ማምረቻ ተቋማትን መምታቱን ገለጸ። ቢቢሲ የእስራኤል መንግስትን መረጃ ከገለልተኛ ወገን ማጣራት አልቻለም። በኢራን ጥቃት መውደማቸው የተገለጸው የዩራኒየም ማብላያዎች ናቸው። የበለጸገ ዩራኒየም ለኃይል አቅርቦት ወይንም የኒውክለር ቦምብ ለማምረት ይውላል። በኢራን ከምንድር በታች የሚገኙት የዩራኒየም ማብላያ ዎች በናታንዝ የሚገኙ ሲሆን እስራኤል አርብ ዕለት በፈጸመችው ጥቃት ሙሉ በሙሉ ካልወደሙ ከፍተኛ ጉዳት ደርሶባቸዋል ሲሉ የዓለም አቀፉ የኒውክለር ተቆጣጣሪ ባለስልጣን ከፍተኛ ኃላፊ ለቢቢሲ ተናግረዋል። በዚህ ጥቃትም ከአምሳ በላይ የጦር አውሮፕላኖች እንዲሁም በቴራን የሚገኝ የዩራኒየም ማብላያ ተቋምን ኢላማ አድርገው ደብድበዋል ብለዋል። ከዚህ በተጨማሪም በርካታ ጦር መሳሪያ ማምረቻ ተቋማት ጥሬ ዕቃ የሚያመርቱና ምድር ለምድር የሚዘገዘጉ ሚሳይሎች ተገጣጣሚዎችን የሚያመርቱ ፋብሪካዎችን መመታታቸውን መከላከያ በመግለጫው ላይ ጠቅሷል። በተያያዘም እስራኤል በኢራን ላይ ጥቃት መፈጸም ስትጀምር የሩሲያ ባለስልጣናት በመካከለኛው ምስራቅ ያለውን ወቅታዊ ሁኔታ አሳሳቢና አደገኛ ሲሉ ነበር የገለጹት። አሁንም ቢሆን የሩሲያ ሚዲያዎች የሁለቱን ሀገራት ግጭት ለሞስኮ ያለውን አዎንታዊ ውጤት አጽንኦት ሰጥተው በመናገር ላይ ናቸው። ከእነዚህ መካከልም የሩሲያን ካዝና ያደልባል ተብሎ የተገመተው የዓለም የነዳጅ ዋጋ ጭማሪ፣ ሩሲያ በዩክሬን ላይ ከከፈተችው ጦርነት የዓለም አቀፋዊ ትኩረት መከፋፈል፣ እንዲሁም ክሬምሊን ግጭቱን የማሸማገል እድል ካገኘች በዩክሬን ላይ ጦርነት የከፈተች ቢሆንም ራሷን በመካከለኛው ምስራቅ ውስጥ እንደ ቁልፍ ተዋናይና እንደ ሰላም ፈጣሪነት ራሷን ማሳየት የሚሉ ናቸው። ይሁን እንጂ የእስራኤል ወታደራዊ ዘመቻ በቀጠለ ቁጥር ሩሲያ ከወቅታዊ ክስተቶች የምታጣው ነገር እንዳለም እየተገነዘበች መጥታለች። ሰኞ ዕለት የሩሲያ የፖለቲካ ተንታኝ የሆኑት አንድሬይ ኩርቶኖቭ የግጭቱ መባባስ ለሞስኮ ከባድ አደጋዎችና ወጪዎችን ያስከትላል ሲሉም ጽፏዋል። እውነታው ሩሲያ ከአምስት ወራት በፊት ሁሉን አቀፍ ስትራቴጂካዊ አጋርነት በተፈራረመችባት ሀገር ላይ እስራኤል የምታደርገውን ጥቃት መከላከል አለመቻሏ ነው። ሞስኮ እስራኤልን ከመውቀስና ፖለቲካዊ መግለጫዎችን ከማውጣት ያለፈ ለኢራን ወታደራዊ ድጋፍ ለመስጠት ዝግጁ አይደለችም ብለዋል። በዚህ ዓመት መጀመሪያ ላይ ቭላዲሚር ፑቲንና ፕሬዚዳንት ማሱድ ፔዜሽኪያን የተፈራረሙት የሩሲያ ኢራን ስትራቴጂካዊ አጋርነት ስምምነት ወታደራዊ ጥምረትን አያካትትም። ስለዚህ ሞስኮ ቴህራንን እንድትከላከል አያስገድዳትም። በዚህን ጊዜ ግን ሞስኮ ይህንን ጉዳይ አንስተው ነበር። የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከሪያኖቮስቲ የዜና ወኪል ጋር ባደረጉት ቃለ ምልልስ ስምምነቱ በክልላዊና ዓለም አቀፋዊ ደረጃዎች ሰላምና ደህንነትን ለማስጠበቅና ሞስኮና ቴህራን በጸጥታና በመከላከያ ላይ የበለጠ ትብብር ለማድረግ ልዩ ትኩረት ሰጥተዋል ብለዋል። ባለፉት ስድስት ወራት ሞስኮ በመካከለኛው ምስራቅ አንድ ቁልፍ አጋሯ ናታለች። ባሽር አላሳድን ባለፈው ታሳስ ወር የሶሪያው መሪ ከሥልጣን ከተወገዱ በኋላ በሩሲያ ጥገኝነት ጠይቋል። በኢራን ውስጥ ያለው የሥርዓት ለውጥ ተስፋ በክልል ውስጥ ሌላ ስትራቴጂካዊ አጋር የማጣት ሐሳብ ለሞስኮ ትልቅ ስጋት ይኖሯል። ሞስኮቪስኪ ኮሞስሞሌትስ ማክሰኞ ዕለት በመካከለኛው ምስራቅ ስለተከሰቱ ለውጦች አስተያየት ሲሰጡ በአሁን ጊዜ በዓለም አቀፍ ፖለቲካ ውስጥ የሚታዩ ትልልቅ ለውጦች ሀገራችንን በቀጥታም ሆነ በተዘዋዋሪ ይነካል ብለዋል። አምባሳደር ብናልፍ አንዱ ዓለም ከፕሬዚዳንት ዶናልድ ትራምፕ ጋር በነጩ ቤተ መንግሥት ተገናኝተዋል። በአሜሪካ የኢትዮጵያ ልዩ መልእክተኛ ና ባለሙሉ ሥልጣን አምባሳደር ብናልፍ አንዱ ዓለም ከፕሬዚዳንት ዶናልድ ትራምፕ ጋር በነጩ ቤተ መንግሥት ተገናኝተዋል። አምባሳደር ብናልፍ አንዱ ዓለም ነጩ ቤተ መንግሥት ሲደርሱ በኢትዮጵያና በአሜሪካ መካከል ያለውን የረጅም ጊዜ ግንኙነት የሚያንጸባርቅ ዲፕሎማሲያዊ አቀባበል ተደርጎላቸዋል። ይኸው የመጀመሪያ ግንኙነት በቀጣይ ጊዜያትም ለሚደረጉ በርካታ ውይይቶች መጠናከር ትል ልቅ አስተዋጽኦ ይኖረዋል። ኢትዮጵያና አሜሪካ ከ120 ዓመታት በላይ የዘለቀ ጠንካራ ግንኙነት ያላቸው ሲሆን በሁለቱ ሀገራት መካከልም እንደ ሰላም ጸጥታና ኢኮኖሚያዊ መስኮች ጠንካራ አጋርነትን ከመፍጠር አንጻር ያሉ ዕድሎችም ሰፊ ናቸው ተብሏል። አምባሳደር ብናልፍ አንዱአለም በውይይቱ ወቅት የተገኙትን ስቴት ሴክሪተሪ ማርኮ ሮቢዮ ጋርም ተገናኝተዋል። በትግራይ ክልል ከሁለት ወራት በፊት የተሾሙት የቢሮ ኃላፊ ተሽረው በሌላ ኃላፊ ተተኩ። እንዲህ ያለው ሹመት ያልተለመደ ነውም ተብሏል። አስተያየት ሰጪዎች ሹመቱ ህዋት መካከል ቡድናዊ ሽኩቻ መፈጠሩን ያሳያልም ብለዋል። አቶ ተወልደ ገብረ ጻድቅ ነባር የህዋት ታጋይ ሲሆኑ ባለፉት 34 ዓመታት ከትግራይ የተለያዩ ዞን አስተዳዳሪነት እስከ አዲስ አበባ የኢህአዲግ ጽህፈት ቤት ኃላፊ በመሆን ሰርተዋል።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 የቢሮ ኃላፊው በሁለት ወር ውስጥ በምን አይነት ምክንያት ከኃላፊነት እንደተሻሩ በይፋ የተገለጸ ነገር የለም። የቢሮ ኃላፊው አቶ ተክላይ ገብረ መድን በተባሉ የህወሀት ስራ አስፈጻሚ አባል መተካታቸውም ተገልጿል። አቶ ተክላይ ገብረ መድን የሹመት ደብዳቤያቸውን ከፕሬዚዳንት ታደሰ ወረደ እጅ መቀበላቸውን የክልሉ የውሃ ሀብት ቢሮ ምንጮች ለቲክቫ ኢትዮጵያ አረጋግጠዋል። ውድ የኤችጄን ቤተሰቦች ለሰዓቱ ያዘንላችሁ መረጃዎች እኚህን ይመስላሉ። በየቀኑ ትኩስ መረጃዎችን ለማግኘት ላይክ፣ ሼር፣ ሰብስክራይብ በማድረግ ተወዳጁን አብራችሁን ስለነበራችሁ እናመሰግናለን።